በመጀመሪያ በሀይሚ እና በብሩኬ መካከል የሆነ ችግር ተፈጠረ፣ ወይም ደግሞ የሆነ ግርግር መጣ ብላችሁ ደስ አይበላችሁ፣ ወይም ደግሞ ሌላ ነገር አትፍጠሩ። ምክንያቱም እነሱ እዚህ ጋር ስራ እየሰሩ ነው እንጂ በእነሱ መካከል እንኳን አይደለም። ሌላ ነገር ትንሽ የሽውታ ነፋስም እንኳን ልትገባ አትችልም። ግን የሚያሳዝነው ነገር የሆነ ነገር ያነሱና ይሁን እሰጥ አገባ ውስጥ ይገቡና ሃይሚና ብሩኬ ከዛ በኋላ ደግሞ መልሰው ግጠም መሲሉ። አቤት መቃጠል፣ አቤት መቃጠል። እሽ የልጅነት ፍቅረኛ ነው ያልሹ ቤት ቤት መቼ መቼ ምንድን ትምህርት ቤት ነበር ያለች። የትምህርት ቤቱን ስመረሳሁት የዚህ ትምህርት ቤት አብረን ነበር የተማርነው። ሰላም ሰላም እንዴ ናችሁልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ብዝዝ ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ። ምንም ለማለት ፈልጌ አይደለም የመጣሁት አሁን ማለት ነው፣ ግን የሆነ ቪዲዮ በውስጥ ተቆርጦ ተልኮልኛል እና እዚህ ጋር መጥቼ እንዳልፖስት ስተው ስለደበረኝ ነው። ማለት ደስ አይልም እንደዚህ አይነት ነገር፣ ግን ለጥንቃቄ ይሆናል ብዬ ነው። ማለት ስለዚህ ነገር ማውራት የምፈልገው ልነግራቸው ስለፈለግኩ ነው። ይሄ ቪዲዮ ዛሬ የተሰራ ይሁን ትላንት የተሰራ ይሁን የማውቀው ነገር የለም። የተላከለኝ ቪዲዮ ብሩክ ልጅቷ ፍቅረኛ እንደሆነ የልጅነት ፍቅረኛዋ እንደሆነ እና ደግሞ ማለት እንደማትለቀው ምናምን ነው ሊያቀረባት ወይም ደግሞ እየለቀቃል። ልጅ ደግሞ አስቦበት እንዳልሆነ ድንገት ቪዲዮ እየቀረጸ እያለ እንደገባችበት ነው የተናገረው እና ልጁም በእርግጥ ከአሁን በፊትም ብዙ ነገር ተናግረነዋል። ለምን ያልሆነ ቪዲዮ እያመጣ ስለሚጭን ማለት ነው ማለት ተወ፣ እንደዚያ አይነት ነገር አታምጣ ተብሏል ብዙ ጊዜ ማለት ነው እና ትላንት አድርጎ ያቀረበው ምንድን ነው? ልጅቷ ድንገት በቀረጻ መሀል እንደገባችበት አድርጎ ነው ቪዲዮ የተጫነው። ማለት በጣም ገርሞኛል እውነት ለመናገር ማለት ነው። ማለት የእውነት ክፍተተኛ ምን ጊዜም ቢሆን አሁን እዚህ ጋር ሀይሚን ረጅም ፍራክ አታድርጊ፣ ረጅም ፍራክ አታድርጊ የምንላት እንደዛ ነገሮች እንዳይፈጠሩ ነው ማለት የእውነት የተጣላችሁ ወይም ደግሞ የእውነት የተለያያችሁ ስለሚመስላቸው ሰው የእናንተን መጣላትና የእናንተን መለያየት የሚፈልግ ሰው በመካከላችሁ እንዳይገባ እና ነገሩን እንዳያሰፋው ነው። አንዳንድ ጊዜ ለቀልድ ወይም ደግሞ ለሆነ ነገር እንደ ዋዛ የተጀመሩ ነገሮች ሌላ ሌላ ነገር ሲጨማመርባቸው እየባሱ ይመጣሉና እና እልህ ውስጥ መገባባት አለ፣ ምናምን ነገር አለ። ሲጀመር አሁን ይህ አሁን ለተፈጠረው ነገር አንደኛ ብሩኬ በጣም የሚያስተውል ልጅ ነው። በጣም የሚያስብ ልጅ ነው። አርቆ አስተዋይ የሆነ ልጅ ነው። ማንም ሰው መጥቶ ሀይሚ እንደዚ አርጌ ነበር፣ ሲጀመር ሀይሚ እንደዚ አርጋ ነበር፣ ከሀይሚ ጋር እንደዚ ያለን ስላለ ብቻ መጥቶ ብሩኬ አምኖ የሚቀበል ልጅ አይደለም። ትላንትና አይታችሁት ከሆነ ሌላ ወንድ ቢሆን የእውነት ከሀይሚ ጋር ጉረሩ ለጉረሩ ከልጁ ጋር ጉረሩ ለጉረሩ አይተናነቁም። እውነት ለመናገር ሌላ ሰው ቢሆን አይተናነቅም። ከዚህ ልጅ ጋር ይተናነቃል፣ እርግጠኛ ነኝ። ማንኛውም ወንድ ቢሆን ካይሚም ጋር ይጣላል። ከቡ ግን ምንድን ነው ስል የነበረው ብሩኬ ገበና ውጭ እንዲወጣበት አይፈልግም። ጥፋት ካለባት ሀይሚ አሳልፎ መስጠት አይፈልግም። እንደው ብታጠፋ እንኳን ማለት ነው። ብሩኬ አሳልፎ መስጠት አይፈልግም። እሷም እንደዛውና ታይታችኋል አይደል? በቀደም ምን እንደተፈጠረ በቀደም አትንኩት ብላለች። እሱም እንደዛው ነው ትላንትናሆን ሀይሚ ዝምበይ ነበር ሲላት የነበረው ሀይሚ ዝምበይ ያልሆነ ነገር ከአፏ እንዳይወጣ ማለት ነው እሷ እንዳትነካበት ወይም ደግሞ ክብሯ ዝቅ እንዳይልበት ሀይሚ እረፊ ዝምበይ በቃ አታንሺ ዝምበይ አታውሪ እሱ ነው ያላት በውስጥ ነገሮች መፍታን ስለሚቻል በውስጥ ማውራት ስለሚቻል ሲጀምር ባልና ሚስት ምንም ቢሆን አደባባይ አሳልፈው መሰጣጠት የለባቸውም። ቢያንስ እኔ ባሌ ካጠፋ እኔ ልውቀ ሰው እኔ ልክሰ ሰው እንጂ ሌላ ሰው እንዲነካብኝ ግን አልፈልግም። ብሩኬም ትናንትና እንደዛ ነው ያደርገው፣ ሀይሚ ዝም በይ እንደዛ ሲጨጋጨጋ ሲነታረካት ምናምን እንደዚ ሀይሚ ዝም በይ ብሎ እሷን ወደዛ አድርጎ ከልጁ ጋር ንግግሩን በሰላም ለመፍታት አመሰግናለሁ፣ ወንድሜ ስልኩን ጻፍልኝ፣ ስልክህን ጻፍልኝ ነው ያለው። ቻ ከቪዲዮ ብዙ ነገር መማር እንችላለን፣ ብዙ ነገር መውሰድ እንችላለን። እና እቺ ነገር እቺን ቀዳዳ ይዛችሁ ሌላ ነገር ግብ ግብ ለመፍጠር እንዳትሞክሩ አደራ። ከአሁን በፊት ሮዛ መጣች። አሁን ደግሞ ራሷን ሮዛን የመሰለች ናት። እንደዚህ ስትል የነበረው ራሷን ሮዛን የመሰለች ማለት ነው። አለባበሷ ምን እንጃ። እህቷ እኔ ግን ትንሽ እህቷ ሀይሚና ብሩኬ ግን ማለት ነው አንለያ እያሏቸው አይደል፣ እግዚአብሔርን አንለያ ብለዋቸዋል መስል። ይቺ እኮ ደግሞ በቃ እኔ ቤተሰቦች ጅማ ሄደን ተራርቀን ነው ጓደኛ ይዟል ምናምናም። ሀይሜ ምናናት የምትባለው ምናምን ነገር ሀይሚዬ ነው ስማ እሺ ይገባሽ፣ የሚገባው በስነ ስርዓት አውሪ። የእውነት እንዴት እንዳሳረረችኝ ማለት ነው። እና ጅማ ሄደን ነበር፣ ምንድን ነው ለምን ተለያያችሁ ምናምን ሲል፣ ጅማ ሄደን ነበር። በእርግጥ ያህ ልጅ ይሄን ይለቀቃል፣ ልጅ ቻናሉ በጣም ትንሽ ነው ሰብስክራይበሩ፣ እና ብዙ ሰው አያየውም ብዙ ሰው አላየውም። እና እንዳጋጣሚ ነው ለእኔ በውስጥ የተላከልኝና ገብሼ እንደ ከዛ ሲጀመር ይሄ ልጁ ማለት ነው ይሄ ፋሲል ነው ማንም የሚባለው ዛሬ ሳጠና ሳጠና ሳጠና ነው የዋልኩት። ከእነንትና ሶፊም ፕራንክ አድርጓታል። አነዋርን ከአነዋር ጋር ከጆሴም ጋር አይቼዋለሁ። በቃ መጀመሪያ ላይ ፈልጌ ፈልጌ ጠፍቶብኝ ነበረ፣ ግን በኋላ ላይ አገኘውት። ጆሴ ቻናል ላይ ማለት ነው አገኘውት እሱ ራሱ ነው በድንጋይ ሊፈነካከቱ ሁሉ ነበር እና ልጁ እየዞረ ፕራንክ የማድረግ አባዜ ያለበት እና ፕራንክ ነው። መጥፎ ነገርም አትናገሩ፣ መልካም አይደለም። መደጋገም አልፈልግም። ቅድምም ተናገር ያለው ግን መጥፎ ነገርም አትናገሩ። እስኪ ዝም ብለን እናያቸው፣ ልጆቹም ስራ ይስሩ እና እች ልጅ ደግሞ ሲጀመር ብሩኬን የምታቂው ራሱ አይመስለኝም። ግን አንድ ትምህርት ቤት እንደተማሩ የመጀመሪያ ጓደኛዋ እንደነበር አሁን እንደምትፈልገው ምናምን ነገር እዛው ተቀመጭ ባትፈልጊ ይሻልሻል እናቴ።